በአዲስ ቪዲዮ መጥቻለሁ ኪራ በድጋሚ በጽናት ላይ ችት አደረገባት ማለት ነው እናም አብረው ተኝተው ሳሉ ደረሰችባቸው ከዛም በኋላ ልትወስድብኝ ነው ኪራይን ልትወስድብኝ ነው አለች ቤቴ ያው ለይቶላታል እንዳበደች ሁላችንም እናውቃለን እንደ መጀመሪያ አይደለችም ከዛ ኪራይ ልትወስድብኝ መጣችብኝ ብላ ስትጨው በስተመጨረሻም እሺ ኪራ አሁን ውጭ ማውራት አለብን አለችው ማለት ነው ከዛን ኪራም ውጭ ወጥቶ እያናገራት ነበር። ለትንሽ ጊዜ ለተወሰነ ጊዜ ታገሻት፣ ከዛ በኋላ ስታገግም ወደ እናቷ ቤት ወስዳት አለው። ሲልም በፍጹም ይቺ ሴት እዚህ ቤት መኖር የለባትም በጣም ሕይወቴን ያመሰቃቀለች ናት፣ አውቆ አበድ ምንም ቢመከ አውቆ ያበደውን ሰው መልሰን መላልሰን ብንመክራውም አይመለስም ብላ ጽናት ለኪራ ተናገረች ማለት ነው። ሰላም ሰላም ውድና የተከበራችሁ ባላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ላይክ ሼር፣ ሰብስክራይብ ማድረግ አትርሱ። የቤቲ ያው እንዳበደች ነው። እብድናዋም እንደቀጠለ ነው። የኪራን ልብስ እያሸተተች በፊት እኮ ፀጉሬን እየዳበሰኝ ግንባሬን እየሳመኘ እያለች የመጀመሪያውን ትውስታዎችን ሁሉ እያስታወሰች ያለ ጽናት እንዳጋጣሚ ገባችና ምንድን ነው የምትሰሪው ስትላት እንዴ ኪራዬን ልትወስጭብኝ ነው እንዴ እንዳንቺ አይነቱን እኮ የሚለፈልፈውን እኮ ዶክተር በመርፌ ነው የምትወጋው የሚለፈልፈውን የሚጨወውን በመርፌ ነው የምትወጋው እያለች ጽናትን ስትናገራት ጽናት ደግሞ ማስመሰልሽን አቁሚ አውቋ በድነትሽን አቁሚ እኔ ያላቅሽም እንዴ ቤቲ እያለቻት ስትናገራትም እንዳንቺ አይነት የሚለፈልፉትን እኮ በመርፌ ሲወጉ ዝም ይላሉ እያለች የዘበራረቀች ታውራለች ግን የእውነት እኮ ለይቶላታል ጽናት ደግሞ እንደ መጀመሪያ የምታስመስል መስሏት ወይ ደግሞ እያስመሰለች የምትኖር መስሏት ነው እንጂ የእውነት አብዳለች ልጅቷ ማለት ነው። ከዛ ኪራን ውጭ ወተ መናገር አለብን አለችው። ከዛም በኋላ እያናገረችው እያለ በአደባባይ እሷ ስላበደችና እናቷ ስለለመነች ነው አለል ቤት እንደገና ይዜ የመጣከው እንደዛ ህይወታችንን አመሰቃቅላ ልጃችንን አሳጥታን ስንት ነገር አድርጋ ብላ ስትጠይቀው፣ ኪራም ደግሞ ሁሉንም ነገር እኮ ጽናቴን ያውቃለሁ። ለትንሽ ጊዜ ታገሺኝ። እኔም ወድጄ አይደለም። አንዲት ምስኪን ምስኪን እናት እግሬ ላይ ወድቃ ስትለምን፣ በእናትህ ይዣሃለሁ ስትለኝ ምን ማድረግ ነበረብኝ? በእናትህ ማህፀን ይዣሃለሁ ብላ ተንበርክካ በአደባባይ ስታለቅስ ምን ማድረግ ነበረብኝ? እስኪ እናንተ በእኔ ቦታ ሆናችሁ ፍረዱ። ልጅቷ በአንተ ምክንያት ነው ያበደችው ብላኝ፣ ዶክተሮቹ ደግሞ ግዴታ አንተ ጋር መሆን አለበት ብላ ስትናገር ምን ማድረግ አለብኝ ናሆሚ? በእኔ ቦታ ውን አስብ ምሩ በእኔ ቦታ ሆነሽ አስቢ ጽናቴ፣ በእኔ ቦታ ሆነሽ አስቢ። እኔ እኮ ወድጄ ወይ ራሴ ደግሞ ያመጣት እንዳይመስልሽ በባለፈው ስትናገር ሰምተሻል። እናቷ እግርሽ ላይ ወድቃ ስትለምንሽ አይተሻል። ስለዚህ ዶክተሮቹ ናቸው የተወሰነ ጊዜ የምታፈቅረው ሰው ጋር እስኪ ትሆንና ምናልባት ከተሻላት ብለው አማራጭ ካለው ብለው ወደ እኔ አመጧት። እሽኔ ምን ላድርግ? ቤት እኮ እንደዚህ አልነበረችም። መጀመሪያ እንደምታስቧት አይደለችም ቤቲ። አሁን የእውነት አብዳለች። ስለዚህ ምን ላድርግ? እኔ ምን ማድረግ ነበረብኝ አለ? ከዛም እኔም እንደሷ በአደባባይ ወጥቼ ማልቀስ ነበረብኝ? እንደዛ እያፈቀርኩ እንደዛ እያመንኩ ከነገ ዛሬ ይስተካከላል፣ ከነገ ዛሬ ኪራዬ ሊስተካከል ይችላል እያልኩ በተስፋ ፍቅሬን ስጠብቅ፣ ከዛሬ ነገ የአማረ ህይወት ይኖራል ብዬ ስጠብቅ፣ ነገር ግን እየባሰኗለች እና አሁን የኪራ ህይወትና የጽናት ህይወት የባሰ እየተበራሸን ያለው የባሰ ቤቲ እነሱ ቤት ገባች ማለት ህይወታቸው ምስቅልቅሉን እንደሚወጣ ሁላችንም እናውቃለን። የሚገርማችሁ ነገር እና ሁሌ ኪራ ከጽናት ጋር ራሱ እንኳን ሊተኛ መናገሩላት አይችልም። ሮጣ ጥምጥም ኪራዬ፣ ጥለህኝ አትሂድ፣ ኪራዬን ሊነጥቁብኝ ነው፣ ኪራዬን ሊወስዱብኝ ነው፣ የትም እንዳትሄድ እባክን፣ ጥለህኝ አትሂድ ትለዋለች ማለት ነው እሱም ደግሞ እኔ ትምጥ እየሻል ሄድም ከጎንሽ ነኝ፣ ይላታል። ለምን አሁን ላይ መድኃኒትም እየዋጠች ስለሆነ ያለውን ትብብር ደግሞ ኪራ ከጎኗ ሁኖ ያው እንደምንም እንድታጋግምና ሰላም እንድትሆን ከጎኗ ነው ማለት ነው። ኪራ ግን እኮ ያ ማለት ጽናትን ይጠላታል ማለት አይደለም። ከዛ ጽናት እንደ አጋጣሚ ስትመጣ አስተኝቷት አንሶላ እያለበሳት ነበረ። ከዛ መጀመሪያ ኒና መጣች። ኒናን እስኪ አንቻል ብሽ ሲላት አረባክን እኔ አሳብዳኝ አለች። እኔ አልፈልግም ስትል ቁስ ድምፅሽን ቀንሽ፣ ቆይ አሁን ከተነሳሽ ደግሞ ትጫዋለች አለ ኪራ። ከዛ ኒና ተናዳ አንሶላውን ለኪራ ሰታ ሄደች። ከዛም በኋላ ኪራ አንሶላውን አለበሳት አይ ያለበሳት እያለ ጽናት መጣች። ጭራሽ ጭራሽም አንሶላ እያለበስክልኝ ነዋ አለችው። ጽናቴ ባክሽን በሌላ ነገር አትረጂ፣ አሁን ላይ ቤት እኮ አብዳለች በሽተኛ ናት። ለምንድን ነው እንደዚህ በተቃራኒ የምትሆኝው? ግን ለምን ለምን እንደዚህ ታስቢያለሽ አላት እና ምን መሆን ነበረብኝ? ምን መሆን ነበረብኝ ንገረኛ አለችው። ከዛን ኒናና ቤቲ ተኝታ ነበር። እስክትነሳ ድረስ ኒና ሳሎን ላይ ቁጭ ብላ ነበር። ቤቲ እንቅልፏ ተነሳች። ከዛን መድኃኒት ሰጠቻት። ኒና መድኃኒቷ ከወሰደች በኋላ ኪራይ የት ነው ያለው አለቻት። እኔ እንጃ ምን አውቃለው አለቻት ኒና ከዛ አፈጠጠችባት። እኔ እንጃ ነው የምትይ? እንዳንቺ አይነቱ በመርፌ ነው የሚወጋለች። የምርን አልስቅም። ከዛን የምን መርፌ የምን መርፌ? በቃ የሚለፈልፍ ሰውና የሚረብሽ ሰው በመርፌ ነው የሚወጋው ብሎኛል ዶክተር አለች። በመርፌ አዎ፣ እንዳንቺ አይነቱና እንዳንቺ አይነቱን ነው በመርፌ። ከዛ ኒና ኧረ፣ እኔንም ወደ አንቺ ልትቀላቅኝ ነው ብላ ተነስታ ሄደች። ከዛ አንድ አጋጣሚ ኪራ ከክላስ ሲመጣ ጥምጥም አለችበት። ጽናት ሶፋው ላይ ቁጭ ብላ ነበር። ተናዳ ጥላቸው ሄደች። ቤት ይልቀቅኝ እንጂ ሂጂ ቁጭ በይ አላት። በፍጹም ኪራ ይወስዱብኛል፣ ኪራ ይወስዱብኛል፣ አለቅም፣ በፍጹም አለቅም። ይሄማ ሊሆን አይችልም፣ በፍጹም በፍጹም፣ ኪራ ይወስዱብኛል፣ ኪራ ይወስዱብኛል አለች እና እሷም እብድ አለች። ከዛ በስተመጨረሻ ወስዶ አስቀመጣት። ከዛም በኋላ እንባሽን ጥረጊ ያላት እንባን ጠረገችና፣ ኪራዬ ጥለኸኝ አትሄድ እሺ ስትለው፣ አለው እኮ አጠገብሽ ነኝ አላት። ከዛም በኋላ ግን እኮ ይህንን ቤት ሶፋው ብቻ ነው የተቀየረው ምን ሆኖ ነው ስትል፣ አይ ሶፋው ልብስ ለብሶ ነው አላት። ማለት ነው እንደ ኪራ የስራውን ይስጥ። ልብስ ለብሶ ልብስ ለብሶ ነው ኪራ ስትለው፣ አዎ ልብስ ለብሶ ነው ሶፋው አላት። ግን መኝታ ክላሳችን አልተቀየረም ማለች መኝታ ክላችን አዎ፣ እሱ አልተቀየረም። ግን ይሄ ሶፋው ልብስ ለብሶ ነው ሲላት ከዛም በኋላ ሳቀች። ስትስቅ እኔ መጣሁ፣ አሁን አንቺ እዚህ ሁኚ፣ አትረብሽ፣ መድኃኒትሽን ወስደሽ ተኝ በቃ አላት። ከዛ ቀጥታ ወደ ጽናት ክፍል ሄደ። ጽናት ጋር አብረው ተኝተው ሳሉ ጽናትን ቢቀሰቅሳትም አልሰማለች። በጣም ታገሳት። የሚገርማቸው ነገር ኪራ እንደዚህ ታግሶ አውቅም በጣም በጣም እንደውም ትግስት የለውም። በነገራችን ላይ ኪራ እንደውም ጽናትን ካገባት በኋላ ነው ትግስተኛ የሆነው። በጣም ለመናት፣ በጣም ተለማመጣት፣ ጽናቴ ቢላት ጽናቴ ቢላት ጽናቴ ብድግ አለችና፣ ምን ላድርግ፣ የልጅነት ፍቅር ስለመጣች ነ እንደዚህ የምትሆነው እንደዚህ እንደዚህ አለችው። ምን እኔ በፍጹም እንደዚህ በእንደዚህ አይነት ነገር አስቤ ማላቅ። ስለታመመች ለተወሰነ ጊዜ እናትዬው እግሬ ሊወድቃ ለመነች አመጣዋት። እን ምን ላድርግሽ? እሺ በእኔ ምክንያት ያበደችውን ምን ማድረግ ነበረብኝ? ለትንሽ ጊዜ ታገሻት ሲል በፍጹም ልታገሳት አልችልም አለች። ለምን ለምንድን እንደዚህ መቼው ህይወቴን እኮ መሰቃቅላለች ስትል እሱን አቃለሁ፣ ረዳሻለሁ ታዲያ ትንሽ ጊዜ ታገሻት። እሷ እኮ አሁን የመጀመሪያ ቤት ይዛ ትሆን አሁን ላይ እኮ ጤነኛ አይደለችም አብዳለች። አንቺ የመጀመሪያ ቤት ይመስላሽ ነው ሲላት እሷ እያስመሰለች ነው እንጂ አብዱ አይደለም። አውቁ አበድን እንዴት አድርገን ነው እምንመልሰው? አላምንም በፍጹም ጭራሽ። እዚህ እንዳትኖር እኔ ኬራ ብዙ ጊዜ ታግሻሃለሁ፣ አሁንስ ከአቅም በላይ ሆኗል። ሚስኪን አባቴ ጋር ሂጄ ብኖር ይሻለኛል። ከአንተ ጋር የምኖርበት አቅሙም የለኝም፣ ትግስቴም አልቋል አለች። ምን በስማ አንበይ አላት። አይ በፍጹም ቤት ይዘሽ የምትኖር ከሆነ እኔ አልኖረም አለችው ጽናት የምታወሪው ነገር እኮ ታውቆሻል? አሁን እያሳለፍሽ እኮ ናላት። በጣም እያበዛሽ ነው ሲላት እንዴ? እኔ እኮ የእውነተኛ ፍቅሬን ገልጭ እልክ እኮ የኔን ፍቅር እንደቀልድ ነበር ስታየው ነበር። እንደዛ ስትሰቃይ ብዙ ነገር ችዬ ሳልፍ ነበረ፣ አለችው እኮ እኔ ምን አልኩሽ፣ ትንሽ ታገሽኝ አልኩሽ፣ ትንሽ ታገሽ ብዬ ለመንኩሽ፣ ታገስኩሽ አሁን ግን በጣም በጣም በጣም እያሳለፍሽ ነው ንግግር አላት ድሮ ከደፋሪ ምን ይጠበቃል አለችው ማን አላት አዎ ብያሃለሁ ከደፋሪ ምን ይጠበቃል ያው ከዚህ በፊት ደፍሯታል ነበር? ከዛ በጥፊ ድርግብ ማረጋት ስንት ጊዜ መቷት አቅም እኮ በጥፊ ጭራሽ ተሳስቶ እኮ ኪራ መቷት አቅም ጽናት በፍጹም ፍቅሯን ፍቅሩን ከገለጸ በኋላ እሷን ፍቅሯን ከገለጸች በኋላ ተሳስቶ እንኳን እጁን አንስተዋ አያውቅም ስንት ጊዜ ከዛ ድሮ ከደፋሪ ምን ይጠበቃል አለችው። እኔ ነው አላት አዎ፣ አንተን በጥፊ ድርግም ምን ያረጋት። የሚገርማችሁ ነገር፣ በጣም ተናደ ተበሳጭቶ ስለነበረ ለምን በጣም ተለማመጣት። ታገሽኝ ለትንሽ ጊዜ ነው ጽናቴ፣ ለትንሽ ጊዜ እኮ ነው። እኔ ከአንቺ ጋር ነኝ፣ ግን እሷ እስክታገግም ድረስ ከጎኗ ንሆን፣ እስኪ እንተባበር ነው ያላት። እሷ ግን በፍጹም አሁኑኑ አስወጣልኝ፣ በቃ አሁኑኑ ጎትታ አስወጣልኝ ነው የምትለው። እሱ ደግሞ አይሆንም ለትንሽ ለአንድ ሳምንት አገሺ ሲላት፣ ባክን ወደ ዛ አርግ፣ ከደፋሪ ምን ይጠበቃል? ምስኪን አባቴ ጋር ይሄዳለሁ ብላ ከቤት ጽናት ወጥታ ሄደች። ከዛም በጥፊ ከመታት በኋላ በጣም ተጸጸተ። ኪራ ማለት ነው፣ በጣም ተጸጸተ። ምን ሆኜ ነው ምን ነክቶ ነው የመታት ነው ያለው። ምክንያቱም በጣም ስሜታዊ ያረገችው፣ ጽናት ላይ እንዳንፈርድ፣ ጽናትን በጣም ተሰቃይታለች ብዙ መከራውን አሳልፋለች። ብዙ ነገር ታግሳለች። አሁን ላይ ከአቅሟ በላይ ስለሆነ ነው በእሷ ላይም አይፈረድም። ለዛሬ እ የመጣት ቪዲዮን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ።